ከፎቶች ላይ ባየው መልክሽ ውበት ቁንጅናሽ ሳምሽ። ምን ጊዜም ልጆቼ ልጆቼ ናቸው። በመሳም በመማም የተለያየ ነገር ለሰው ባልባል በሰው እይታ ውስጥ የሚደረግ ነገር ሳይሆን በልቤ ነው የልጆቼ ፍቅር ይዤ የምዞረው ምን ጊዜም ለልቤ ነው። በኩኩም እያልኩ ነው ማከሳደሽ። ሴት ልጅ አይመታም። ኧረ እናቴ ተይ ተይ ተይ። ሴት ልጅ አትመታም፣ ትመከራለች ሲል አትመታም። ሴት ልጅ ቤተሰብ እንዴት ናችሁልኝ? ከስንት ድካምና ከስንት ጉዞ በኋላ ደሴ ገብቻለሁ ማለት ነው። ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም። ያው ዛሬ እንደምታዩ ደሴ ነኝ ያለሁት እና ቤተሰብ በጣም ናፍቃ የነበረች ውቢቷ አገራችን ደሴ እና ደሴ ደርሻለሁ ማለት ነው። ቤተሰብ እና ምን አስብ ያለውኝ ዛሬ ቪዲዮ ይዤላችሁ የመጣሁት ማሚን የነፋቃችኋላችሁ ብዙዎቻችሁ ማሚን እናፍቃችኋልና በቪዲዮ ይዛም መቼ ነው የምትመጣው? ምናም ምናም እስከ ዛሬ ፈጣሪ አልፈቀደም ነበረ። ዛሬ ማሚዬ እቤቷ ሂጄ ያው አልነገርኳት ምን እንደመጣውኝና መቼ እንደመጣ ስላልነገርኳት ሂጄ ድንገት ነው ምን አስደነግጣት። ቤት ገብቼ ምን ትላለች? ምን አይነት ሪአክሽን ይኖራል? ቤተሰብ ምን አይነት ስሜት ይኖራቸዋል? ማለት መለያየት በጣም ከባድ ነው ከቤተሰብ ማለት ታውቁታላችሁ። ሄዳችሁና ወደ ውጭ ሀገር

ዴቭን አደራ ሰታ ስለነበር የላከችው ብቻዬን ሴር ትንሽ ልደነግት ትችላለ። ቤተሰብ በሌላ ነገር እናታዩ ብትናገረኝ እና ኢንዲ ብራዘር ካስከፋው ይቅርታ ማይ ብራዘር። እና ወንዶ ገብቻ አለ ወንድም፣ ያው እንደማትቀየመኝ ተስፋ አድርጌያለሁ። ብዙ ነገር መክረኸኛል። ብዙ ነገር እንደነገርከኝ ብዙ ነገሮች ለመለወጥ ሞክር ያሉኝ ማለት ነው። እኔም ተግቼ ሰርቼ አንተ ያልከኝን ነገር ሁሉ ለማሳከተ ሞክራለሁ፣ ወንድሜ ማለት ነው። እና ወደ ማዘሩ አሚድ አለ። ማን ነው የሚሄደው ግን? ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እያረጋችሁ ፋን ነው እንድማችሁና አበረታቱት። እና ወደ ቤት እንሂድ፣ ተከተሉ ቤተሰብ እና ቤተሰብ ደርሻለሁ። ያው ቤተሰቦችም ይኖራሉ ብዬ አስባለሁ ውስጥ እስኪ ማዘር ምን አይነት ሪያክሽን ታሳያለች፣ ቲም ምን አይነት ሪያክሽን ታሳያለች። አብረን ምን ይሆናል ተከታተሉ። ደርሰናል። ሰፈራችን ይህንን ይመስላል። አገር ግዛ ብዙዎቻችሁ እርግጠኛ ነኝ ሰፈሩ ስላያችሁ፣ ያው ቤቴ እንዳትመጪ እንዳትመጡ አደራ አቤቴ እንዳትመጡ ተናግሬያለሁ። እና እስኪ እናያቸው

ቤተሰብ እሷ የኔ ውድ እህት ታናሽ ናት እና ሴት ትባላለች። ሴት የተባለችበት ምክንያት ደግሞ ለእናቴ አንድ ሴት እሷ ናት እና ከኔ በታች ሶስት ወንድ አለ። ባይ ዘ ወይ በዚሁ አጋጣሚ እኔ ስንተኛ ልጅ ነኝ? አንደኛ አንደኛ የመጀመሪያ የባህር ልጅ የባህር ልጅ ነኝ እኔ ማለት ነው። እሷ ሁለተኛ ልጅ ከዛ ሶስት አሉ። ከዛ ውስጥ ሴቷ እሷ ናት። ለዛ ነው ሴቱ የተባለችው። እስኪ ማዘር ምን አይነት ሪአክሽን ማዘር

ዳዊት ጋር አብረን አይደለም፣ ብቻዬን ነው የመጣሁት። ነው እንዴ? ብቻዬን ትመጣለህ? ጓደኛ ሲጥልህ፣ እሱ ጋር የሆነ ነገር ቀረን እሱ ስታውቂ፣ ገባሽ አደራ ሰጣኝ። እንዴት ታይት ሄዳ ልክ ነው ብያለሁ። አደራ ሰጥቼዋለሁ። ምን ብለሽ ነው የሰጠሽው? ልጅ የትም ሄደ አታውቅም። እሱማ ልክ አሁን ኩኒ ባል ልጅ ልጅ እናት ማ እኮ አይደለም፣ ወንድ ወንድም ወንድም ብቻ በቃ ታናሽ ወንድሜ ሁለት ሶስተኛ አባታት ትሆን እንዴት ብሎ ስለዚህ፣ ወንድሜ ነህ፣ ልጄ ነህ በቃ ሁለመና፣ አማካሪ አማካሪ የህግ ጠበቃሽ፣ ይተሰማም ይዋ የኔና እና እናቴን ስላገኘው በጣም ከምነግራችሁ በላይ በጣም ደስ ብሎኛል። ቤተሰብና የምር ማመን ብላን ያቃታትና እናቴ ወጣኝ። እኔ ቤተሰብ የለ ብዙ ነገር ነው እኔ የማስበው? ምን ምን አሰብሽና? ብዙ ነገር አስባለሁ። ይርባሃል፣ ይጠማሃል፣ እንደኔ ተንከባክቦ የሚያጎርስ የለ ና ይሄ ይጣፍጣሃል፣ ይመራሃል የሚልህ የለ ማን አለ? ይህ እናት ያላችሁ ሻመት ያኖርላችሁ። እንደዚህ ነው የምታስበኝ ሁሌኛ ይኔ ደግሞ ስቲል ሳልናገር ነው የመጣሁት እና ማሚ

እና ቤተሰብ ያው ቤተሰቦቼ ጋር ተገናኙቻለሁ። ያው እንደምታውቁት ብዙ ጊዜ ተጨንቃችሁ ነበር እና እናቴ ባጋጣሚ ቪዲዮ እንደምሰራ ስለምታውቂያ እና ያክል አታጨናንቀኝም። በካሜራ መጣ ምናምን የለም አይደለም፣ እንደሌሎቹ አይደለችም እሷና። እና ቤተሰብ አገሬ ገብቻለሁኝ። ብዙ ነገር ስጠይቁ ነበር ስትጨነቁ ነበርና አገሬ ገብቼ እኔን ቪዲዮ መለቅላችሁ እና እናቴ እንዴት አያችኋት? እንዴት ተዋወቃችኋት? ስሟን አልተናገረችም። ለምን መናገር ማ ዙናልዳሁ፣ ሠላሳ ስምንት ማሚ፣ ይኸው ሴቶች አይናገርም ነበር። ማሚስ አትደብቅ። ቁጭ ነው ያደረገችው። ቁጭ ነው ያደረገችው። ሴት የለም ግን ትደባብቃለች። ሴት የለም አትናገርም። ውል አድሜዋን አሁን ጭራሽ ጭራሽ ነው የማትናገረው እና ቤተሰብ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ አበረታቱ። በቀጣይ ቪዲዮ እስከምንገናኝ ሰሙኝ። ምንድን ነው አላፈቋችሁ? ምን ግን እንደው እስኪ ሳሙኝ። ኧረ ተይ፣ እንደው አንድ ቀን እንኳን ሳሙኝ፣ በቪዲዮ እንኳን ሳሙኝ። አይ እያየኝ እኮ ነው ሳይሆን፣ የልብ መሳም ይበጣ ከሰው እይታ ሳይሆን እኔ ውስጤ ናቸው። ምንጊዜ ልጆቼ ውስጤ ናቸው። ምንጊዜም ልጆቼ ልጆቼ ናቸው። በመሳም በመማም የተለያየ ነገር ለሰው ባልባል በሰው እይታ ውስጥ የሚደረግ ነገር ሳይሆን በልቤ ነው። ልጆቼም ፍቅር ይዤ የምዞረው ምንጊዜም በልቤ ነው። ምክሬም እንደዚያው ነው፣ በልቤ ነው። እግዚአብሔር ደግሞ እንግዲህ ልጆቼ ጋር ያጠግመኝ እድሜና ጤና ይስጠኝ። ችግር የለም። ልጆችም ደግሞ አሰቡበት ይድረሱ። መልካም እድል እመኝላቸዋለሁ። እና ምንድን ነው የምታያቸው የመጨረሻ ማስተላለፍ የምፈልጊው እድሉን አሁን እኔ አሉ እኔ ሴፍ ፋንታውን ነኝ አቶ ዙፋን አሊ ይህን መድረክ እሺ። እና ማዘር ይህን ድል ሰጥችሻለሁና እና እና ኦድ እሺ። ወይዘሮ ዙፋን፣ አረ ቲቸር ቲቸር ና አባይ ዘው ወይ እንዳንቋት እና ዙፋን አሊ ውጭ ነው የኔ ቤተሰቦች ያሉትን አብዛኛውን ታውቂያለሽ። ያው ብዙ ጊዜ ይደውላሉ። በድምጽ ነው የምሰማቸው እንጂ በአካል አላየሻቸውም። ያው አንቺን እያዩሽ ነው እና አሁን ምን ታያቸዋለሽ? የሆነ ምርቃን እስኪ ጣል ጣል አድርጊባቸውና ወደ አገራቸው ይሂዱ። እሺ እንዴት ናችሁ? ደህና ናችሁ ሆይ? ሰላም ናችሁ ሆይ? እንኳን ጥላሁን ደግሞ መጣለን እዚቸው አገሩ ላይ ደሞ መጥቶልናል። ብዙ ሳስቤ ነበረ። ብዙ ነገሮች ነበሩ ሲያስጨንቁኝ የነበሩት የሰላሙ ጉዳይ እዛ የኑሮ ውድነቱ ጉዳይ እዛ፣ ያለው ሲሰራ የሚያጋጥሙት እንቅፋቶች ብዙ ችግሮች አሉ። እንደናት ማለት ነው እንደናት ተሸክሚያቸው ምዞሮች ብዙ ሀላፊነቶችም በቤት ቢኖሩኝም በሱም ላይ ትልቅ ሀላፊነት የነበረኝ ሲሆን ግን እግዚአብሔር የተመሰገነ ይሁን፣ ደግሞ አሁን መጣለኝ። ከመጣልኝ ደግሞ እንደ ማንኛውም እናት ተቀብየዋለሁ። እንግዲህ እናንተም ጓደኞቹ በላይብም ሆነ በተለያየ የሚዲያ አጋሮቹ እንግዲህ እሱ ከመጣ በሁሉም ነገር እንደምንገናኝ ተስፋ አደርጋለሁ። እናንተም ባላችሁበት ሰላምና ጤና ሰጥቶ ስራችሁ የሄዳችሁበት ስራ ሁሉ ምኞታችሁ ሁሉ ተሳክቶ ሀገራችሁ እንዲያበቃችሁ በሰላም በጸሎት እንድንገናኝ አሚን በይ። አትይዝም ብለሽ አሚን በይ። ጸልያለን። እናንተም ባላችሁ ነገር እየጸለያችሁ መድኃኒያንም ለሀገራችሁ እንዲያበቃችሁ እንድንጠቃቀም ያድርገን። አሚን። አመሰግናለሁ። ስምሽ ማርኒ የእህታችንን ስም ማይ ኔም ኢዝ አልኪዳ መሐመድ እና ቤተሰብ እህቶቼ፣ ቤተሰቦቼ ይሄንን ይመስላሉ። እስኪ በቀጣይ አሪፍ በአሪፍ ቪዲዮ እስከምመጣላችሁ ረፍታ አርጊ። ለከም ከም ስላለኝ ነው ትንሽ ይቅርታ። አረፋ አርጊ። በቀጣይ ቪዲዮ እንመጣላችኋለን። ሰላማችሁ ይብዛ።